አምረፍ ሄልዝ አፍሪካ ከፍታ በተሰኘ ፕሮጀክትና አጋሮቹ በጋራ የስራ ፈላጊዎችንና ቀጣሪ ድርጅቶችን የማገናኘት የስራ አውደ ርዕይ በባሕር ዳር እየተካሄደ ይገኛል። ይህን ጉዳይ በተመለከተ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው። ጌታቸው፣ መረጃዎችን አድርሰን። አመሰግናለሁ አብዮት። ተመልካቾቻችን፣ እንደምን አዋላችሁ። እንግዲህ ቀደም ብለህ አንተም እንዳነሳኸው አምረፍ ሄልዝ አፍሪካ ከፍታ በተሰኘና ሌሎች ተባባሪ ፕሮጀክቶች ጋር በጋራ በባሕር ዳር ከተማ ወጣቶችና ስፖርት አስተባባሪነት በዛሬው ዕለት አሰሪና ሰራተኞችን የማገናኘት የስራ አውደ ርዕይ በዚህ በባህር ዳር በሙሉ ዓለም የባህል ማዕከል ግቢ ውስጥ አካሂዷል ማለት ነው። እንግዲህ ይህ ድርጅቱ በዋነኛነት ሁለት መሰረታዊ ስራዎችን ወጣቶች ላይ ትኩረት አድርጎ የሚሰራ ድርጅት ነው። አንደኛው የስራ ፈላጊ ወጣቶችን አሰልጥኖ ከቀጣሪ ድርጅቶች ጋር የማገናኘት ስራ ነው የሚሰራው። እንግዲህ እነዚህ ወጣቶች ከተለያዩ ዩኒቨርሲቲዎች በተለያዩ የስራ ዘርፎች ሰልጥነው ቤታቸው ቁጭ ያሉ ወጣቶችን ሰብስቦ ሌላ ተጨማሪ ስልጠናዎችን በመስጠት ከቀጣሪ ድርጅቶች ጋር የማገናኘት ስራ ነው የሚሰራው። ሌላው በሁለተኛነት ይህ ድርጅት እየሰራ የሚገኘው የቢዝነስ ስልጠናዎችን ለወጣቶች በመስጠትና ሌሎች በቢዝነስ ውጤታማ የሆኑ አካላት ጋር በማገናኘት ልምዶችን በመለዋወጥ በራሳቸው ስራ ፈጥረው ወደ ስራ መግባት ለሚፈልጉ ወጣቶች የስራ ላይ ስልጠናዎችን ይሰጣል። እነዚህ ሁለት መሰረታዊ ጉዳዮችን ወጣቶች ላይ የሚሰራ ድርጅት ነው። እንግዲህ በዛሬው ዕለት አውደ ርዕይ በርካታ በተለያዩ የስራ ዘርፎች የሰለጠኑ ወጣቶችና እንዲሁም ደግሞ ስራ ቀጣሪ ገኙበት በዚህ የሙሉ ዓለም የባህል ማዕከል ሁለቱን የማገናኘት ስራ አውደ ርዕይ ነው የተካሄደው፣ ማለት ነው። ቀጣሪ ድርጅቶች ወደ 39 የሚደርሱ የተለያዩ ቀጣሪ ድርጅቶች ተጋብዘዋል። ያው ሁሉም ባይገኙም ማለት ነው። ባንኮች አሉበት፣ ሆቴሎች አሉበት፣ ሌሎችም የተለያዩ ኩባንያዎች ያሉበት ነው። ስለዚህ በዛሬው ዕለት እነዚህ ወጣቶች በዚህ ቦታ ተገኝተው ከቀጣሪ ድርጅቶች ጋር የስራዎቻቸውን በማስመዝገብ ማለት የተመረቁበት የስራ ዘርፍ ተመዝግበው ስራ የሚያገኙበትን መንገድ ነው ዛሬ በዚህ ቦታ ላይ የተሰራው ማለት ነው። አውደ ርዕዩ ላይ የተለያዩ ድርጅቶች፣ ባንኮች፣ ሆቴሎች፣ ካምፓኒዎች እና እንዲሁም ደግሞ ሌሎች ቀጣሪ ድርጅቶች ተገኝተዋል በዚህ ቦታ ላይ ማለት ነው። እንግዲህ አምረፍ ሄልዝ አፍሪካ ከዩኤስኤአይዲ በተገኘ የገንዘብ ድጋፍ ነው ይህንን ስራ የሚሰራው ሌሎች አጋሮቹም አሉት ከፍታ ዴክ ደረጃ ዶት ኮም ከተሰኙ አጋሮቹ ጋር ነው ይህ ድርጅት ይህንን ተግባር እያከናወነ የሚገኘው ማለት ነው። ድርጅቱ እንግዲህ ለስራ ፈጣሪ ወጣቶች የቢዝነስ ስልጠናዎችን ቀደም ብዬ እንደገለጽኩት በመስጠት እንዲሁም ደግሞ ውጤታማ ከሆኑ ሌሎች አካላት ጋር የልምድ ልውውጥ እንዲያደርጉ በማድረግ በራሳቸው ስራ ፈጥረው ወጣቶች እንዲሰሩ ከፍተኛ ስራ እየሰራ ነው የሚገኘው። እንግዲህ በስራ አውደ ርዕዩ ላይ በርካታ ስራ ፈላጊ ወጣቶች ከቀጣሪ ድርጅቶች ጋር ተገናኝተው ውጤቶቻቸውን ወይም ደግሞ የሰለጠኑበት በየሰለጠኑበት የስራ ዘርፍ ምዝገባ አካሂደዋል። እንግዲህ ዛሬ 39 ቀጣሪ ድርጅቶች ናቸው እዚህ የተጋበዙት። እዚህ ቦታው ላይ እንዳየ ነው ሁሉም አልተገኙም። ይሄ ፕሮግራም ከሰዓትም የሚቀጥል ነው የሚሆነው። ከሰዓትም እነዚህ ቀጣሪ ድርጅቶች ወደዚህ ቦታ ይመጣሉ፣ ወጣቶችም ይመጣሉ። ስለዚህ ተመዝግበው ስራ የሚያገኙበትን መንገድ የማመቻቸት ስራ ነው የሚሰራው ማለት ነው። እንግዲህ ባጭሩ ዛሬ የተካሄደው አውደ ርዕይ ይሄን ነው የሚመስለው። ሌሎች ዝርዝር ጉዳዮችን ደግሞ በሌላ የዜና ውጃ ሰዓታችን ለአድማጭ ተመልካቾቻችን የምናደርስ ነው የሚሆነው። አብዮት አመሰግናለሁ።